አንድ መኪና እንዲንቀሳቀስና እንዲሰራ ካስፈለገ መኪናው የሚመቸውንና የሚያንቀሳቅሰውን ኃይል ማግኘት አለበት። በነዳጅ ወይም በኤሌክትሪክ የሚሰራን መኪና ውሃ ብንሞላበት ሊሰራ አይችልም። አለመስራት ብቻ ሳይሆን መኪናው እንዲበላሽ እናደርገዋለን። በተመሳሳይ እግዚአብሔር እኛን ሲፈጥረን እሱ እንዲያስፈልገን አድርጎ ነው። ማንም ሰው ያለ እግዚአብሔር ተቅበዝባዥ ይሆናል። እውነተኛ የሆነን ደስታ ማግኘት የምንችለው በእግዚአብሔር ብቻ ነው። ስለዚህ እግዚአብሔር እኛን ሲፈጥረን እሱ እንዲያስፈልገን አድርጎ እንደመሆኑ መጠን በእያንዳንዱ በምናልፍባቸው ነገሮች ግድ ይለዋል። እግዚአብሔር ያፈሰሳችሁትን እንባ ሁሉ፣ በዝምታ የምታቀርቧቸውን ልመናዎች ሁሉ ይመለከታል። እሱ የመከራችሁን ጥልቀትና የልባችሁን ጩኸት ያውቃል እና በጣም ብቸኝነት በሚሰማችሁ ጊዜ ሁሉ ከጎናችሁ ነው። ሕይወት አንዳንድ ጊዜ በጣም ፈታኝ ሊሆን ይችላል። ሁላችንም ኃይላችን ድብዝዝ በሚልበትና በመንፈሳችን የድካም ስሜት በሚሰማን ጊዜያት ውስጥ እናልፋለን። በእነዚህ ጊዜያት ብቻችሁን እንዳልሆናችሁ ማስታወስ አስፈላጊ ነው። መጽሐፍ ቅዱስ በማቴዎስ 11:28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ማሳርፋችኋለሁ ይላል። የምናልፍባቸው ትግሎች ከፍተኛ ደረጃ ላይ ሲደርሱ የእግዚአብሔርን ብርሃን ለማየት አስቸጋሪ ሊሆን ይችላል። የችግሮቻችንን ክብደት ልንቋቋመው በማንችልበት ጊዜ ሁሉ ነገር ያበቃለትና የብቸኝነት ስሜት ሊሰማን ይችላል። ነገር ግን በእነዚህ ጊዜያት አንድ ኃይለኛ እውነት ማስታወስ አስፈላጊ ነው። እግዚአብሔር ሕመማችንን ያህል ጩኸታችንንም ይሰማል። የእግዚአብሔር ዓላማ ሁል ጊዜ ያሸንፋል፣ የሚፈጸምበት ጊዜውም ሁል ጊዜ ፍጹም ነው። ስለዚህ በሱ መለኮታዊ ጊዜና ዓላማ መታመን አለብን። በሰቆቀ ኤርምያስ 3:25-26 እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው፣ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። በአንደኛ ዮሐንስ 3:20 መሰረት፣ ልባችን ሲወቅሰን እንኳን እግዚአብሔር ከልባችን እንደሚበልጥና ሁሉን እንደሚያውቅ እናያለን። ስለዚህ ተስፋ ከማጣታችሁ በፊት እግዚአብሔር አሁንም በዙፋኑ ላይ እየገዛ መሆኑን አስታውሱ። በፍጹም ተስፋ መቁረጥ የለባችሁም። እሱ ያላችሁበትን ድካማችሁን ያውቃል። ብቻ ታገሱና እሱን ጠብቁ። በትክክለኛው ጊዜ፣ የሰማዩ አባታችሁ የወሰነላችሁ ጊዜ ላይ በረከታችሁን ታገኛላችሁ። ዛሬ እግዚአብሔርን ስለመጠበቅ አንዳንድ አስፈላጊ መጽሐፍ ቅዱሳዊ ትምህርቶችን አካፍላችኋለሁ። ስለዚህ ይህንን መልእክት ለመቀበል ልባችሁንና አእምሯችሁን አዘጋጁ። ክርስቲያን በመሆናችን በጣም ፈታኝ ከሆኑ ጉዳዮች አንዱ እግዚአብሔር ጸሎታችንን እስኪመልስልን ድረስ መጠበቅ የሚያስፈልገው ትዕግስት ነው። ሴስ ሊዩስ እግዚአብሔር አንድ ሰው መጠበቁ በጣም አስፈላጊ እንደሆነ ስለሚያውቅ እንጂ ማንንም የማስጠበቅ ዓላማ የለውም ብሏል። ሁሉም ክርስቲያን ምንም የሚለወጥ የማይመስለውን ይህንን የመጠበቅ ጊዜ አሳልፏል። እግዚአብሔር ለምን እንድንጠብቅ እንደሚያደርገን ብዙ ጊዜ እንጠይቃለን። ሆኖም የእግዚአብሔር ጊዜ እንከን የለሽ መሆኑን ላረጋግጥላችሁ እወዳለሁ። እርሱ የሥርዓትና ትክክለኛ አምላክ ነው። በኢሳይያስ 46 10 ላይ በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፍቃዴንም ሁሉ እፈጽማለሁ እላለሁ ይላል። የጭብጥ በመጽሐፍ ቅዱስ ውስጥ ብዙ ጊዜ ተደጋግሟል። በሕይወት ውስጥ ካሉት በጣም አስጨናቂ ፈተናዎች አንዱ መጠበቅ ነው፣ በተለይ እግዚአብሔርን ከመጠበቅ ጋር በተያያዘ ብዙዎቻችን ከዚህ ስሜት ጋር ልንገናኝ እንችላለን። ነፍሳችሁን በጸሎት አፍስሳችሁና እግዚአብሔር ሆይ ለምን ይህን ያህል ጊዜ ይወስዳል? እየሰማኝ ነው ወይስ ረስተኛል? ስለ እኔ ግድ ይላል? እያላችሁ ብዙ ጥያቄዎችን ትጠይቃላችሁ። ምናልባት ከከባድ ህመም መፎይታ እፎይታ ለማግኘት ወይም አምላክ የምትወዱትን ሰው ልብ እንዲነካ እየጸለያችሁ ይሆናል። በኤርምያስ 33 ላይ ወደ እኔ ጩ እኔም እመልስልሃለሁ አንተ የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ ይላል። ምናልባት ቤተሰባችሁን ለመደገፍ የተረጋጋ ስራ እየፈለጋችሁ ይሆናል፣ ወይም ጥልቅ ከሆነ የስሜት ጠባሳ ለመፈወስ ይሆናል። ምናልባትም የተበላሸ ግንኙነት ወደ ነበረበት እንዲመለስ ወይም የህይወት አጋርን ስለማግኘት ሊሆን ይችላል። መጠበቅ ከባድ ሊሆን ይችላል፣ ነገር ግን አስታውሱ ትዕግስት መልካም ነገር ነው። በፍጹም ልባችሁ እግዚአብሔርን ታምኑታላችሁ፣ ነገር ግን ከእግዚአብሔር ዘንድ ምንም ግልጽ ምልክት የለም። እርሱ እንደሰማችሁ የሚያሳይ ምንም ምልክት የለም። እየሰራ መሆኑን የሚያሳይ ምንም ማስረጃ የለም። እግዚአብሔር የሆነ ምልክት እንዲያሳያችሁ ትፈልጋላችሁ። ጌታው የሆነ ነገር አሳየኝ፣ ማንኛውንም ነገር ትላላችሁ። ይሁን እንጂ አሁንም ከዝምታ በስተቀር ምንም ነገር የለም። ታዲያ በእነዚህ ጊዜያት እግዚአብሔር ምን እያደረገ ነው? ለምንስ ዝም ያለ ይመስለናል? በዘፍጥረት መጽሐፍ ላይ የዮሴፍን ታሪክ አስታውሱ። ዮሴፍ በወንድሞቹ ክህደት ምክንያት በባርነትና በእስራት ውስጥ ሲያልፍ በትዕግስት በመጽናት ዓመታትን ጠብቋል። በዚህ ሁሉ ግን እግዚአብሔር ከርሱ ጋር ነበር። እያንዳንዱን ሁኔታን በትክክለኛው ጊዜ ያስተካክልለት ነበር። በዘፍጥረት 50 20 ላይ ዮሴፍ ለወንድሞቹ እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው አላቸው። የዮሴፍ ጉዞ የሚያስተምረን የእግዚአብሔር ጊዜ ለእኛ ግልጽ ባይሆንም እንከን የለሽ እንደሆነ ነው። ልክ እንደ ዮሴፍ እናንተም በጉድጓድ ውስጥ ወይም በእስር ቤት ውስጥ እንደተያዘ ሰው እየተሰማችሁ ነፃ የምትወጡበትን ቀን እየተጠባበቃችሁ ይሆናል። አንድ ነገር በእርግጠኝነት ላረጋግጥላችሁ፣ እግዚአብሔር ዝም ስለሚል ብቻ እሱ የለም ማለት አይደለም። እናንተ እየጠበቃችሁ እግዚአብሔር እየሰራ ነው። ከትዕይንቱ በስተጀርባ ቸርነቱ፣ ኃይሉ፣ አቅርቦቱና ጸጋው በእንቅስቃሴ ላይ ናቸው። ለእናንተ ካለው ጥልቅ ፍቅር የተነሳ ያለማቋረጥ መልካም ነገር እየሰራላችሁ ነው። እሱ ለእናንተ አስደናቂ እቅዶች ያለው አፍቃሪ አባት ነው። ሊባርካችሁና ሲሳካላችሁ ማየት ይፈልጋል። ስለዚህ ዛሬ እግዚአብሔርን በትዕግሥት ስለ መጠበቅ አንዳንድ መመሪያዎችን እንወያያለን እና እነዚህን የመጽሐፍ ቅዱስ ወሳኝ መመሪያዎችን ለመቀበል ልባችንንና አእምሯችንን እንከፍታለን። መመሪያ አንድ፣ የእግዚአብሔር መዘግየት እንደተወን አይገልጽም። እግዚአብሔር ያለ ምክንያት ወይም ለኛ አስፈላጊ መሆኑን ካላየ በስተቀር ሊያስጠብቀን አይችልም። የምትፈልጉትን ነገር ወዲያው ስታገኙ አንዳንዴ ጥሩ ሊሆን ይችላል። ነገር ግን በሌላ ቀን ደግሞ ከመጀመሪያው ተቃራኒ ሊሆን ይችላል። ፈጣን ውጤት ትልቅ ቦታ በሚሰጠው በዚህ ዓለም መጠበቅ ልክ ጊዜ እንደማባከን ነው። የምንኖረው ፈጣን ውጤቶችን በምንፈልግበት ተለዋዋጭና ፈጣን ማህበረሰብ ውስጥ ነው። ጊዜ ውድ ስለሆነ በመጠበቅ ውስጥ ልናጣቸው የማይገቡ ድሎች እንዳመለጡን ያህል ሊሰማን ይችላል። ይህ የጥበቃ ጊዜ ጭንቀትና ጥርጣሬ ሊያስከትል ይችላል። መጠበቅ ከቅጽበታዊ እርካታ ባህላችን ጋር ስለሚጋጭ የሆነ ችግር አለ ወይ ብለን መጠየቅ እንድንጀምር ሊያደርገን ይችላል። ጥርጣሬ በሚያንዣብብብን ጊዜ መጠበቅ ፈታኝ ነው። ስለ ውጤቱ እርግጠኛ ካልሆንን ጥርጣሬዎች ወደ ውስጣችን ዘልቀው ይገባሉ እና እግዚአብሔር ወደ እኛ ይመጣ ይሆን ብለን መጠየቅ እንጀምራለን። ጥርጣሬ ስር እየሰደደ ሲሄድ ለመቆጣጠር የሚደረገው ፈተና ይጨምራል። ይህ ደግሞ አደጋ አለው። በመጠባበቂያ ጊዜ ነገሮችን በራሳችን ለመቆጣጠር ስንሞክር ነገሮች በጣም ሊበላሹ ይችላሉ። ሁኔታዎችን በራሳችን ለመቆጣጠር መሞከር ወደ ውስብስብ ችግሮች ሊመራን እንደሚችል ቅዱሳት መጽሐፍት ያስጠነቅቁናል። ይህንንም በምሳሌ 3 ከ5 እስከ 6 በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናላል ይለናል። ሆኖም ዘላለማዊ የሚመስለውን ስንጠብቅ ጸሎታችን ያልተመለሰ ሲመስለንና ጊዜ እያለፈ ሲሄድ ለመቆጣጠር እንፈተናለን። ምናልባት ዛሬ በዚህ የተስፋ መቁረጥ ደረጃ ላይ ናችሁ። ጠብቃችኋል፣ ጸልያችኋል፣ እናም ታምናችኋል። ነገር ግን ምንም የሚለወጥ አይመስልም። በዚህ ጊዜ መጸለይ ለማቆምና በእግዚአብሔር መተማመናችሁን ለመተው ትፈተናላችሁ። ነገር ግን ከዮሴፍ ታሪክ እንደተማርነው አንድ ነገር ልብ ልንል ይገባናል። እግዚአብሔር የሚሰራው በእኛ ሳይሆን በራሱ የጊዜ ሰሌዳ ነው። ስለዚህ በመጠባበቅ መካከል ለመቆጣጠር ያለውን ፈተና ተቃውሙ። ጊዜ የሚያልቅ በሚመስል ሰዓት በእግዚአብሔር ፍጹም ጊዜ መኑ። እምነታችሁን ጠብቁ። ተስፋችሁንም ጠብቁ። በመጠባበቂያ ጊዜያችሁ ውስጥም እግዚአብሔር ሁልጊዜ እየሰራ መሆኑን ተረዱ። በዮሐንስ ወንጌል ላይ ያለውን የአልዓዛርን ታሪክ አስታውሱ። አላዛር ሲታመም እህቶቹ ማርታና ማርያም ወደ ኢየሱስ መልእክት ላኩ። ኢየሱስ እስኪመጣላቸው እየጠበቁት ነበር። ኢየሱስ በመዘግየቱ ምክንያት ወንድማቸው አልዓዛር ሞተ። ኢየሱስ ካራቀም በኋላ ሲሄድ ለምን ፈጥኖ እንዳልመጣ ጠየቁት። ነገር ግን ኢየሱስ መዘግየቱ ወይም እነሱን ማስጠበቁ እነሱን ችላ ማለቱን የሚገልጽ እንዳልሆነ አላዛርን ከሞት በማስነሳት አሳይቷል እስቲ ልጠይቃችሁ ኢየሱስ አላዛርን ታሞ ቢፈውሰ ይሻላል ወይስ ሞቶ ከሞት ቢያስነሳው በአላዛር ከሞት መነሳት ምክንያት ብዙ ሰዎች በኢየሱስ አመኑ የእግዚአብሔር አሰራር ከእኛ ጋር ፈጽሞ የተለያየ ነው በኢሳይያስ 55 ከ8-9 አሳቤ እንዳሳባችሁ መንገዳችሁ እንደ መንገዴ አይደለምና ይላል እግዚአብሔር ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤም ከአሳባችሁ ከፍ ያለ ነው ይላል የእግዚአብሔር አተያየ ከመረዳት በላይ ነው። ትልቁን ገጽታ ይመለከታል። ለእኛ የሚበጀውን ያውቃል። እንግዲያውስ መዘግየቶች ሲያጋጥሙን ተስፋ አንቁረጥ። ይልቁንም በእግዚአብሔር ጥበብና እንከን በሌለው ጊዜ ላይ እንታመን። ለእኛ በማይታይበት ጊዜም እርሱ ሁሉን ነገር ለእኛ ጥቅም እያስተካከለ እንደሆነ እምነት ይኑረን። የእግዚአብሔር መዘግየቶች ችላ ማለቱን አይገልጹም። እምነታችንን እንድናጠናክርና ታምራዊ ኃይሉ በሕይወታችን ውስጥ ሲገለጥ ለመመስከር ዕድሎችን የሚሰጡን ናቸው። መመሪያ ሁለት ትዕግስት ቁልፍ ነገር ነው። ህይወት ማለት ሁሉም ነገር በእቅዳችን መሰረት የሚሄድበት ለስላሳ ጊዜያት ብቻ አይደለም። ይልቁንም ትግሎች፣ እንቅፋቶችና ያልተጠበቁ ክስተቶች እግዚአብሔር የሰጠን ጉዞ አካላት ናቸው። እነርሱን ከመቃወም ወይም እንደ እንቅፋት ከመመልከት ይልቅ ለእድገታችንና ለእምነታችን እንደ እግዚአብሔር ንድፍ አካል አድርገን ልንቀበላቸው ይገባል። በህይወት ውስጥ አንዳንድ ጊዜ እግዚአብሔር ጸሎታችንን ለመመለስ ብዙ ጊዜ እየፈጀበት እንደሆነ ይሰማናል። ፈውስን ወይም እርዳታን ለማግኘት ወይም ለስኬታችን በጠንካራ እምነት እንጸልያለን፣ እግዚአብሔር ግን ጸጥ ያለ ይመስላል። አምላካችን እንደ ረሳን ማሰብ ወይም ጸሎታችንን እየሰማ እንደሆነ መጠየቅ የተለመደ ነገር ነው። እግዚአብሔር ሲዘገይ ግዳይ ሰጠውን ማለት እንዳልሆነ ማስታወስ አለብን፣ ወይም ሊረዳን አይፈልግም ማለት አይደለም። ይልቁንም እግዚአብሔር ሲዘገይ ለትልቅ ታምራት፣ ለጠንካራ እምነትና ኃይሉ እንዲታይ እድል ይፈጥራል። ልክ ኢየሱስ አላዛርን ለማየት ከመሄዱ በፊት እንደጠበቀው። እግዚአብሔር አንዳንድ ጊዜ መልስ ከመስጠቱ በፊት ይጠብቃል። የእርሱ ጊዜ ሁልጊዜ ጊዜ ፍጹም ነው። በዘመናዊ ዓለም ሰዎች ነገሮች በፍጥነት እንዲከናወኑ ይፈልጋሉ። ፈጣን ምግብ፣ ፍጥነት ያለው ኢንተርኔት እና ፈጣን ውጤቶች አሉ። ነገሮች በምንፈልግበት ቅጽበት እንዲሆኑልን እንፈልጋለን። ግን አብዛኛውን ጊዜ የእግዚአብሔር ጊዜ ከምንጠብቀው የተለየ ነው። ትዕግስት መጠበቅ ብቻ አይደለም። ጠንካራ መሆን፣ መታመንን መቀጠልና እምነትን ስለመጠበቅ ነው። ነገሮች መጥፎ በሚመስሉበት ጊዜ እንኳን በተስፋ መጠበቅና ሁሉንም ነገር ለመቆጣጠር ከመሞከር ይልቅ እግዚአብሔር እንዲመራን መፍቀድ ማለት ነው። መጽሐፍ ቅዱስ በያዕቆብ 5 ከ7 እስከ 8 እንዲህ ይላል፣ እንግዲህ ወንድሞቼ ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና። አንድ ገበሬ የዘራው እስኪያድግለት ድረስ በትዕግሥት ይጠብቃል። በተመሳሳይ የእግዚአብሔር የተስፋ ቃሎች እስኪፈጸሙ ድረስ በትዕግሥት መጠበቅ አለብን። ትዕግሥት ማለት ዝም ብሎ ተቀምጦ ምንም አለማድረግ አይደለም፣ የሚያደርገውን ማየት ባንችልም በእግዚአብሔር መታመንን መምረጥ ማለት ነው። እንደ እውነቱ ከሆነ ትዕግስት ከባድ ነው። ችግሮች ሲያጋጥሙን፣ ጸሎታችን ቶሎ ሳይመለስ ሲቀርና ጊዜው እየሄደ እንደሆነ ሲሰማን በጣም ከባድ ነው። ጥርጣሬ አይምሯችንን ሊሞላ ይችላል። በራሳችንም ለመቆጣጠር እንሞክር ይሆናል። ነገር ግን ከእግዚአብሔር እቅድ ዞር ስንል ብስጭትና ሀዘን ወደ ራሳችን እንጋብዛለን። ነገር ግን ትዕግስትን እንደ በረከት አድርገን ልንመለከተው ይገባል። የበለጠ ጠንካራ ያደርገናል፣ ባሕርያችንንም ይገነባል። መጽሐፍ ቅዱስ በሮሜ አምስት ከ3 እስከ 4 እንዲህ ይለናል፦ ይህም ብቻ አይደለም ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በእግዚአብሔር ፍጹም ጊዜ መታመን አለብን። እሱ ሁሉንም ነገር ለጥቅማችን እያዘጋጀልን ነው። በዚሁ በሮሜ መጽሐፍ ላይ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይለናል የመጠበቅ ጊዜ የባከነ ጊዜ አይደለም በተቃራኒው የምናድግበት ጠንካራ የምንሆንበትና እግዚአብሔር ያቀደልንን በረከት ለመቀበል የምንዘጋጅበት ጊዜ ነው ስለዚህ በምንጠብቅበት ጊዜ እግዚአብሔር ታማኝ እንደሆነና የገባውን ቃል በትክክለኛው ጊዜ እንደሚፈጽም አውቀን እንታገዝ መመሪያ ሦስት በእግዚአብሔር ፍጹም ጊዜ ላይ እምነት ይኖራችሁ ጠላት ሰዎች በሚያደርጉት ነገር ላይ እንዲያተኩሩ ይፈልጋል፣ ለምሳሌ በድርጊታቸውና የዕለት ተዕለት ምርጫዎቻቸው ላይ። እውነተኛው አደጋ ግን ሰዎች ወደፊት ምን ሊደርስባቸው እንደሚችሉ ዘወትር ሲጨነቁ ነው። የወደፊቱ ጊዜ በጣም እርግጠኛ ያልሆንበት ጊዜ ነው፣ ምክንያቱም ያልተከሰተና ገና ወደፊት የሚመጣ ነው። ስለዚህ ጠላት ሰዎች ሊቆጣጠሯቸው በማይችሏቸው ነገሮች በመጨነቅ እንዲረበሹ ይፈልጋል። ይህ ደግሞ ጭንቀትና ፍርሃትን ይፈጥራል። ያንን ጭንቀት ለመዋጋት ብቸኛው መንገድ እምነት ነው። በማናውቀው ነገር ላይ ከመጨነቅ ይልቅ በእግዚአብሔር ላይ መታመን ነው። መጽሐፍ ቅዱስ ትዕግስት ሙሉ ሥራውን እንዲሠራ መፍቀድ እንዳለብን ያስተምረናል። ትዕግስት ደካማ መሆን ማለት አይደለም፣ በሕይወታችን በመጠበቅ ውስጥ የምንማረው ነገር ነው። ምንም የተለወጠ ነገር ማየት ባንችልም እንኳን እግዚአብሔር ከመጋረጃው በስተጀርባ እየሠራ ነው። ትዕግስት የበለጠ ጠንካራና የተሻሉ ሰዎች እንድንሆን ያደርገናል። መጠበቅ ጥቅም የለሽ ነው ብላችሁ እንዳታስቡ። ነገሮች በፍጥነት እየሄዱ ባልሆነበት ሰዓትም ተስፋ አትቁረጡ። አስታውሱ! ጥበቃው በረዘመ ቁጥር በረከቱ ታላቅ ነው። ጊዜው ሲደርስና እግዚአብሔር ዝግጁ መሆናችንን ሲያውቅ፣ ሽልማቱ ከምናስበው በላይ ትልቅ ሆኖ እናገኘዋለን። ሁላችንም ልናሳካቸው የምንፈልጋቸው ሕልሞች፣ ልናስተካክላቸው የምንፈልጋቸው ችግሮችና ትክክለኛውን ሰው የማግኘት ተስፋ አለን። ነገር ግን የምንጠብቅበት ጊዜ ካሰብነው በላይ በረዘመ ቁጥር በቀላሉ መረበሽና ድካም ውስጥ እንገባለን። እውነት ግን ይህ ነገር ይሆናል ብለን እንጠይቃለን። ነገር ግን አንዳንድ ጊዜ መዘግየቱ እግዚአብሔር እየሰራ ስላልሆነ አይደለም። እሱ ላቀደልን ነገር ገና ዝግጁ ስላልሆንን ነው። ምናልባት ዝግጁ ነን ብለን እናስብ ይሆናል። ነገር ግን እግዚአብሔር የሚያየውን ማየት ከቻልን ለማደግ ለመማርና ለመዘጋጀት ተጨማሪ ጊዜ እንደሚያስፈልገን እንረዳለን። በዘፍጥረት 21 ላይ ያለውን የአብርሃምንና የሳራን ታሪክ እንመልከት። እግዚአብሔር አብርሃምን ዘሩን እንደሚያበዛለትና እንደሚባርከው ይነግረው ነበር። አብርሃም ግን ከባሪያይቱ ካጋር ከተወለደው ልጅ በስተቀር ልጅ አልነበረውም። እግዚአብሔር ግን ቃሉን አላጠፈም ነበር። በትክክለኛው ሰዓት አብርሃም ልክ በመቶ ዓመቱ ይስሐቅ ተወለደለት። አብርሃምና ሳራ ለብዙ ዓመት ጠብቀው ነበር እግዚአብሔርም ቃል እንደገባላቸው የሰጣቸው በረከት ታላቅ ነበር። በረከቱ ይስሐቅ መወለዱ ብቻ ሳይሆን በይስሐቅ ውስጥ ብዙ በረከትና ትውልድ እንዳለ አስታውሱ። ስለዚህ በእግዚአብሔር ጊዜ እንተማመን። እሱ ታማኝ እንደሆነና እሱ ከበስተጀርባ እንደሚሰራና ሁሉም ነገር በተሻለ መንገድ በአንድነት እንደሚከናወንልን እንመን። ጊዜው ሲደርስ እግዚአብሔር የገባውን ቃል እንደሚፈጽም አውቀን በደስታ እንጠብቅ። ስንጠብቅ እግዚአብሔርን እናመስግነው እናምልከውም። ምክንያቱም እርሱ መልካም ነው። ፍቅሩም አይወድቅም። መመሪያ አራት በእግዚአብሔር ጊዜ ውስጥ መረጋጋትን አገኙ። ሴስ ሊዩ ሰዎች መጥፎ ነገር በመከሰታቸው ብቻ አይናደዱም፣ ነገር ግን የሚገባቸው ነገር እንደተወሰደባቸው ሲሰማቸው ይናደዳሉ። ሰዎች በሕይወት የሚፈልጉትን ሁሉ ማግኘት እንዳለባቸው ሲያስቡ የበለጠ ይበሳጫሉ። ምክንያቱም ሁልጊዜ ያሰብነው ነገር ሁሉ ሊሆን አይችልም፣ ወይም የፈለግነውን ነገር ሁሉ ማግኘት አንችልም። ነገር ግን ሕይወትን በትህትና መቀበል ስንችል ሰላም እናገኛለን በማለት ተናግሯል። እግዚአብሔር በመዝሙር 46 አስር ላይ እረፉ እኔም አምላክ እንደሆንኩ እወቁ ይላል። የቁጥር ልባችንንና አይምሮአችንን ጸጥ እንድናደርግ ያስተምረናል። መጨነቅ አቁመን እግዚአብሔር ሁሉን ነገር እንደሚቆጣጠር መዘንጋት የለብንም። ይህንን ስናደርግ ከፍርሃትና ከጥርጣሬ የሚጠብቀን ጥልቅ ሰላም እናገኛለን። እግዚአብሔርን መጠበቅ ጊዜ ማባከን ሳይሆን ወደ እሱ ለመቅረብ ትልቅ እድል ነው። ከመበሳጨት ይልቅ መጠበቅን እግዚአብሔርን ለማመን ጊዜ እንደማግኛ አድርገን ልንወስደው እንችላለን። ሁሉን ነገር በራሳችን ለመቆጣጠር መፈለጋችን ትክክል ስላልሆነ እሱንም እንድናቆም ይረዳናል። የእግዚአብሔር ጊዜ ለኛ ባይገባንም እንኳን ሁል ጊዜ ፍጹም ነው። ፊልጵስዮስ 4 ከ6 እስከ 7 እንዲህ ይላል፤ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እውነተኛ ሰላም የሚመጣው ሁሉንም መልሶች በማግኘት አይደለም፤ የሚመጣው እግዚአብሔርን በማመን ነው። ሕይወት አስቸጋሪ በሚሆንበት ጊዜ እንኳን ጭንቀታችንን ለእርሱ በመስጠት ሰላም ማግኘት እንችላለን። ዓለም በችግሮች የተሞላች ናት እና ለመጨነቅና ለመረበሽ በቀላሉ ምቹ ሁኔታዎች ይፈጠራሉ። እውነተኛ ሰላም የሚመጣው ግን ፍርሃታችንን ለእግዚአብሔር ሰጥተን በእርሱ ስንታመን ነው። በትዕግሥት ስንጠብቅ እምነታችን ያድጋል፣ እናም እግዚአብሔር ለእኛ ያለውን በረከቶች ለመቀበል ዝግጁ እንሆናለን። መመሪያ አምስት በእግዚአብሔር ኃይል እመኑ። ሕይወታችሁን ልክ እንደ አንድ ቤት አስቡት። እግዚአብሔር መልሶ ሊገነባው ሲመጣ በመጀመሪያ ትናንሽ ነገሮችን ያስተካክላል። ልክ እንደ ፍሳሽ ያለውን ቧንቧ ወይም የተሰበረ መስኮት ማስተካከል ሊሆን ይችላል። ይህ ለእናንተ ምክንያታዊ ስለሆነ አይገርማችሁም። ነገር ግን ከዚህ በኋላ ትልልቅ ለውጦችን ማድረግ ይጀምራል። አዳዲስ ክፍሎችን መጨመር፣ ወይም ትልልቅ ግንባታዎችን መገንባትና ሁሉንም ነገር መለወጥ ሊሆን ይችላል። አሁን እናንተ ራሱ ግራ ይገባቸዋል። ምክንያቱ ግን እግዚአብሔር ያረጀውን ቤት ብቻ እያስተካከለ አይደለም፣ በዛ ለመኖር ስላሰበ ቤተ መንግሥት እየገነባ ነው። መጽሐፍ ቅዱስ በምሳሌ 19:21 ላይ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል ይላል። ስለ ሕይወት ብዙ ጊዜ የራሳችን ሐሳቦች አሉ፣ ነገር ግን የእግዚአብሔር እቅድ ምንጊዜም የተሻለ ነው። መንገዱን ባንረዳም እንኳን እርሱ ለጥቅማችን እየሰራ መሆኑን ልንተማመን እንችላለን። በእግዚአብሔር መታመን ማለት ፍጹም በሆነው ጊዜ ማመን ማለት ነው። እሱ የሚቆጣጠረው መሆኑን ማወቅ ማለት ነው። ሕይወት እርግጠኛ ባልሆነችበት ጊዜ እንኳን በርሱ በመታመን ሰላም ማግኘት እንችላለን። መዝሙር 103:19 እግዚአብሔር ዙፋኑን በሰማይ እንዳዘጋጀና መንግስቱም ሁሉን እንደምትገዛ ይነግረናል። እግዚአብሔር ሁሉን ነገር ይቆጣጠራል። የእርሱ ዕቅዶች ከኛ የተሻሉ ናቸው፣ ዓላማው ሁልጊዜ አሸንፋል። እግዚአብሔርን ማመን ማለት ሕልማችንንና ዕቅዳችንን ለርሱ መስጠት ማለት ነው። ማየት በማንችል ሰዓት እንኳን ለኛ ምርጥ የሆነውን እንደሚያውቅልን ማመን ማለት ነው። በመክብብ 3:11 ላይ ነገርን ሁሉ ውብ አድርጎ እንደሠራው እናነባለን። ስለዚህ በእግዚአብሔር ኃይልና እቅድ እንታመን ጭንቀታችንን ለእርሱ እንስጥ እና እርሱ ወደ ተሻለ ነገር እየመራን እንደሆነ እንመን በድጋሚ ሮሜ ስምንት ሃያ ስምንትን ላስታውሳችሁ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ስለዚህ ዝም ብላችሁ በጸጥታ ውስጥ ሆናችሁ እግዚአብሔርን አዳምጡት ድምፁንም እንዲህ ሲል ትሰሙታላችሁ ልጄ ሆይ ትግልህን አይቻለሁ ጸሎትህንም ሰምቻለሁ በእኔ ታመን እኔም እረዳዋለሁ ሲላችሁ ትሰሙታላችሁ። በዚህ መልእክት ከተጠቀማችሁና ልባችሁ ከተነካ እግዚአብሔር ሁልጊዜ ከእኔ ጋር ነው ብላችሁ በኮሜንት ላይ አስቀምጡልን።